ያላችሁን ማለት ግልጽ አድርጊልኝ ከብር ጋር ያላችሁን ነገር ምናምን እያለኝ ነበር እና፣ እንደውም እኔ ግን ሞር ደግሞ ግልጽ እንዲሆንለት ብታስረዳው። ከዛ ላይ ቦርሳ ነ ብዙ እንደ ንጉስ መሀል ቁጭ ብላ ከጓደኛ በላይ

ሀይሚና ብሩኬ ትበሻሸቁት የለም እንዴ? እንደናንተ የሚበሻሸቅ አላየውም። ደግሞ ብሽሽቃችሁ ለራሱ ሙድ አለው። ግን ሀይሚ ማለት ነው ይዘሽ የመጣችው ልጅ ልጅ ነው። በዛ ላይ ደግሞ ከብሩኪ አይበልጥም። አይበልጥም በእውነቱ። ተሰናግረች ግን ሀይሚ አትናገር። ከተናገረች ወይም ንግግሯ ከባድ ነው። የብሩኬን ሴቶች እኮ ፖርሳ ፖርሳ ጭራሽ። ፖርሳ ሊዳን ፖርሳ የት ነች ዛሬ የት ነች? ፖርሳ አዝላሀት የምትዞረው ተከትላ የምትዞረው ፖርሳ የት ነች አላለችም። ረገዳይነሽ ገዳይነሽ እውነት ሀሰን ደግሞ ማሂን ፍቅረኛ ይነቻላለም እንደ ፍቅረኛ እያልክ ስትጫወትባት፣ አሁሙ ደግሞ መቶ ላግባሽ አላት። ያግባት። ሲጀመር ምርጫዋ እየእሷ ነው። ከፈለገች አንተን ትምረጥ፣ ከፈለገች አህሙን ትምረጥ። ምርጫ ሰጧት ለልጅቷ፣ አታጨናንቋት እንዴ። አሰላሙ አሊኩም ወራህመቱላ ወበረካቱ። ሰላም እንዴ ናቸሁ? ወደ ያለው ዛሬ እንግዲህ ማሂ አህሙን አግኝታው ያሁን ለሱ ምንም አይነት ፊሊንግ የለኝም፣ ምንም አይነት ስሜት የለኝም። ኔ አስቤዋ አላቅም ግን አሁን በጣም መልካም ልጅ ነው። ማንኛውም ሴት የምትመኘው አይነት ልጅ ነው። ግን እኔ አስቤው አላውቅምም አይነት እንደዚ አይነት ነገር አስቤ አላውቅም። ያው ከመቀራረባችንም ከጓደኝነታችንም አንጻር ምናልባት እሱ አስቦት ነው እና ግን እንዲከፋ አልፈልግም፣ ለማስረዳት ሞክራለሁ ምናምን ብላ አግኝታ፣ ቀጥራ አግኝታው እያናገረች ነበረ። ልታናገረው እየሞከረች ነበረ፣ ለማስረዳትም እየሞከረች ነበረ። አቶ ሀሰን መጥቶ ቦግ ቦግ ቦግ አለ፣ እምቡር እምቡር አለ። በዛች አቅሙ ማለት ነው። በዛች አቅሙ ምንም ብቀጥን ጠጅ ነኝ። ማነው ማሂን አሳልፍ ያልሰጠን ፍቅረኛ አይነች አለ። አይ እንደው ምንም ብቀጥን ጠጅ ነኝ። ማሂን አሳልፍ ያልሰጠን። ጥሩ ነገር ነው፣ ጥሩ ነገር ነው። ምንም ማለት አይደለም፣ ችግር የለውም። ግን እዚህ ጋር ፍቅረኛ አይነች የሚል ቃል መጠቀም፣ ፍቅረኛ አይነች ማለት ምን ማለት ነው? ሴት ልጅ ፍቅረኛ አትሆንም፣ ልትሆን አችልም አችልም እንዴ ስለምን ፍቅረኛ ነው የምታወራው? እዚህ ጋር እኮ አህሙ በስነስርዓት ለትዳር እኮ ነው የጠየቃት። ፍቅ እንዳንተ እኮ ፍቅረኛ ይሁኝኝ ልቀልድብሽ። ፍቅረኛ ማለት እኮ በቃ እንደፈለግ ተጠቅመህ መጣል ማለት ነው። አንዲትን ሴት ልጅ እንደፈለግ ተጠቅመህባት መጣል ማለት ነው። ልትጋቡም ላትጋቡም ትችላላችሁ። መጋባትም አይቻልም ደግሞ እንደ እምነታችን አይቻልም። አህሙ ጋ ግን እዚህ ጋ መጥቶ በስነ ስርዓት በቃ ትዳር ፈልጋለሁ፣ በቃ እኔ ቁም ነገር ነው የምፈልገው፣ አንቺ ማግባት ፈልጋለሁ፣ በጣም ትመችኛለሽ፣ ጥሩ ሰው ነሽ፣ ጥሩ አመለካከት አለሽ። በጣም በቃ ሁሉም ነገሯ ነው የወደደላት እና ለቁም ነገር ነው የፈለጋት፣ ለትዳር ነው የፈለጋት። ገባ እንጂ እንዳንተ አበባ እየሰጠ የሆነ የሆነ ነገር እየሰጠ የሆነ ቁሳዊ ነገር እየሰጠ ላታልልሽ ወይንም ደግሞ ምንድነው ፍቅረኛ ሆኜ አላላትም። አንተ ከወደድከት እስከዛሬ ድረስ ምን አንዘላዘላ አታገባትም ነበረ አታገባትም ነበር አሁን ሌላ ወንድ ሲመጣ ተቀናቃኝ ሲመጣ እንቧ ከረዩ አይደለም ማለት ያለበት። አንዲትን ሴት እንዳያቸዋት ለራሱ ከወደዳቸዋት አግቡ ነው አይደለ? አንተ እስከዛሬ ድረስ ብዙ ፍቅሮችን አሳልፈካል ምናምን። ነገር ግን ቦታ አልሰጠሁም፣ ለክዳር ቦታ አልሰጠህም። የኔ ነች የምትላት አይነት ሴት አይደለችም እዛ ጋር። እሷም ምንም አይነት ፍቅር የሚባል ነገር የለንም። እኔ እናንተ ጀስት ጓደኛ ነን። ሲቀጥል ደግሞ አህሙንም የቀጠርኩት እኔ ነኝ። አንተ ሳትቀጠርም ሳትፈለግም ቦታው የተገኘው ብላ ተናግራለች ማለት ነው። ሲቀጥል ደግሞ እሱ አንተን የምትወድቅ ከሆነ በማሂ መተማመን ና ያለብህ፣ ገባ እዚህ ጋ እንደዚህ። አንተ ከሱ ጋር መሆን የለብሽም፣ እሱ ጋ እንዴት ትሆኛለሽ፣ ምናምን እንዴት እዚህ መጣ፣ ምናምን ማለት የለብህም። ትልቅ ልጅ ነች፣ ሴት ነች። ሴት ልጅ ደግሞ ብልሃተኛ ነች፣ ማድረግ ያለባትን ታውቃለች። ጠንቅቃ የምታውቅ አይነት ሴት ልጅ ነች ማሄ። እና የምታደርገው ነገር ታውቃለች። የምትተማመንባት ከሆነ በቃ የምታደርገውን ነገር ታውቃለች። ስለዚህ ሁሉን ነገር ለእሷ ተውላት። ሲጀመርም ደግሞ እሷ ለማስረዳት እና እንደዚህ አይነት ነገር እንዳያስብ ነበረ አህሙን ቀጥረው አይነበረም። አንተ መተ ነገሮችን አበላሽህ አበላሽህ፣ ምን ተጠቀምክ እንዴ? እዛ ጋኩ እንደውም ማሂ ለአንተ ሌላ አላረላ የሆነ ግንፍልተኛ ምናምን ስትሆን ሌላ ነገር እንደውም አህሙን ልትወደው ትችላለች። ስለዚህ ወደዛ ነገር እንዳትሄድብህ መጠንቀቅ አለብህ። በቃ በራስ መተማመን የሚባለውን ነገር ለእሷ ስጣት። በቃ በራሷ ትተማመናለች። ማድረግ ያለባትን የሌላባትን፣ አንተን ትፈልጋለች አትፈልግህም፣ አህሙን ትፈልጋለች አትፈልገውም፣ ምርጫ ስጧት። አህሙ የኔ ነች ስላለ ሊያደርጋት አይችልም። አንተም ደግሞ የኔ ነች ስላልካት ልታደርጋት አትችልም። ምርጫዋ የሷ ነው። በቃ የሚሆናትን፣ የሚያስፈልጋትን፣ የሚጠቅማትን ነገር እሷ ታውቃለች። እና ማለት ነው ዝሩ፣ እንደዚህ ምናምን ሁለተኛ ጫፍ እንዳትነካው ነገርኩህ፣ ነገርኩህ፣ አንተ ሀሰን ማለት ነው። ሲቀጥል ደግሞ አንድን ሰው የምትወደው ከሆነ ነፃነቱን ስጠው ልክ እንደ ኔ ማለት ነው። አሁን እኔ አህሙን በቃ እሱ የወደደውን እወድለታለሁ። ችግር የለውም። እኔን ውደደኝ እኔን እኔን እኔን አልልም። ግን በቃ አንድን ሰው ስትወዱት የእሱን ደስታ ነው የምትፈልጉት፣ የእሱን ምርጫ ነው የምትኖሩለትና የግድ ያ ሰው ስለወደድከው ግን የግድ እኔን መውደድ አለብኝ ወይም ደግሞ የእኔን ምርጫ መከተል አለበት የእኔ ምርጫ መሆን አለበት ልንል አይገባም ዝሮ አንዳንዶቻችሁን እያዩ ነበረ ሀሰን አሳልፎ አይሰጥም አህሙ አሳልፎ ሰጠ ምናምን፣ እዚህ ጋርም ኮሜንት ምናምን እስከ ዛሬ ድረስ አህሙ እያስመሰለ ነበር ወይ ከፈኪ ጋር ምናምን እያላችሁ አንዳንድ ሰዎች ሎጂካል የሆነ ጥያቄ ተጠይቃላችሁ በነገራችን ላይ። ስለዚህ ሎጂካል ጥያቄ በሎጂካል መልስ ነው የሚሰጠው። እንግዲህ ፈኪም ኢሳምን አመት ከምናምን ነው የነበረው ምናምን ብላለች ማለት ነው። እዚህ ጋር ደግሞ አህሙም አስር ወር ስምንት ወር ምናምን ነው። ስለዚህ ሁለቱም ላይ ያው ጥያቄን በጥያቄ ነው ልመለስላችሁ ብዬ ነውና። አህሙ ሌላ ጋር በነገራችን ላይ ተዋቸው። እውነቴን ነው የምላቸው። አህሙ እና ፈቂን ተዋቸው፣ በቃ አይስሩ። ፈቂ እኮ አሁን ከዛም ጋር ስለሰራች ምናምን አብራ ትቀጥላለች ማለት አይደለም። ነገ ጧት ከሌላም ሰው ጋር ልትመጣ ትችላለች፣ ከሌላም ሰው ጋር ልትሰራ ትችላለች። የዛ ሰዓት ማንን ነው ተወቃሽ የምታደርጓት? ዋናው መስራታቸው ነው። በእነሱ ላይፍ በእነሱ ህይወት እኛ መግባት የለብንም። ገባችሁ። እዚ ጋ አህሙን በቃ እያስመሰለ ነበረ። አስመስታይ ነበር ምናምን ከፈኪ በላይ እናንተ አታውቁትም። አስመስታይ ቢሆን ኖሮ አህሙ ድጋሚ ፈኪ አታገኘውም ነበረ። ድጋሚ አብረው አትሆንም ነበረ። ካለፈው ነገር እንማራ፣ ሀይ ካለፈው ነገር እንማራ። ለምን ክፉ እንሆናለን? ለምን ክፉ እናስባለን? እንዴ እኛ ስንባላባቸው የነበሩ ልጆች ናቸው እኮ ድጋሚ የተገናኙት፣ ምክንያቱም እርስ በርሳቸው ይታወቃሉ። ነገ ጠዋትም ደግሞ አብረው ቢመጡ ታፍራላችሁ። የምታፍሩት እናንተ ናቸው ስለዚህ በመካከላቸው ማለት አብሮ አለመቀጠላቸው አለመስራታቸው የራሳቸው የሆነ ምክንያት አላቸው ገባችሁ ግን እዚህ ጋር ማንም አስመሳይ ምናምን ባንል ይስሩ እዚህ ጋር ማለት አሁን አህሙ ከሌላ ሴት ጋር ምናምን ቢሰራ ሌላ ሴት ወዳለ መብቱ ነው መብቱ ነው ልክ ለፈኪ መብት እንደሰጠናት ለአህሙ መብቱ ነው ከማንም ሴት ጋር መስራት ይችላል ችግር የለውም ኖርማል ነገር ነው ፈኪም እንደዛው መብቷ ነው የእሷን መብት እዛ ጠብቃችሁ እዚህ ጋ ያሁን ምን እንዲሆን ፈልጋችሁ ነበረ? በቃ ትስርስር ብሎ ስብር ብሎ ምናምን ቆዝሞ ከሚዲያ እንዲጠፋላችሁ ነበረ? እንደዛ ነበረ አላማችሁ። ማይሆነውን አይሆንም፣ አይሳካላችሁም። እንደዚያ አይነት ሰዎች ማለት ነው፣ አንዱን አንግሳችሁ አንዱን ለመጣል የምትሞክረው ሰዎች አይሳካላችሁም። ስለዚህ ያው እያያችሁት ነው። ደግሞ ተሸናፊ ናችሁ፣ ትሸንፋላችሁም። ገባችሁ? እነሱ ስራ ላይ ናቸው፣ እናንተ ደግሞ በቃ እንደዚህ ስትሳደቡ በየቦታው እንደዚህ አይነት ነገር ስትረዙ ስትረጩ ምናምን መርዛቸውን ስትረጩ ትውላላችሁ እንጂ የሚሰማችሁ የለም። እንደ አጠቃላይ ወደ ሀይሜና ብሩኬ ትመጣ ሀይሜና ብሩኬ እንግዲህ ያው በነገራችን ላይ ሀይሜ ጋር የመጣውን ወንድ ከትናንትናና ከትናንት ወዳ ምናምን በጣም ቲክታክ ላይ ሲሰራጭ ምናምን አይቻለሁ ሲዘዋወር የማዳም ቅመሞች ሲያዘዋውሩት አይቻለሁ እና ያው ሀይሚ በመለሰችለት ቴክስት ምናምን እሷ መልሳለት ነበረ ከዛ ያው ብሩኬን ለማብሸቅ ፍቅረኛዬ ህይወቴ ምናምን ብላ መጣስ ማለት ነው ግን ምን ዋጋ አለው ከብሩኬ አይበልጥም ያው ዞሮ ብሩክ የዛሬ ሃይሚን ያገኛት የነበረው ነገሮችን ለማስተካከል ነበረ፣ ነገሮችን ለማብረድ ነበረ። ቦርሳውንም ጥሎ ሄደው ማለት ነው። ቦርሳ አለቻቸው እ የብሩኬን ሴቶች ወይኔ ሃይሚ አትናገሪ፣ የእውነት ንግግሯ ከባድ ነው። እና ያው እዚህ ጋ እንግዲህ ሃይሚ ትናንትም ቦግ ብላለች፣ ዛሬም ቦግ ብላለች። ብሩክ የሆነ ነገሮችን ለማስተካከል ሲሞክር፣ ሃይሚ ታበላሻለች። ሃይሚ ለማስተካከል ስትሞክር ብሩኬ ያበላሻል። እንዴ ግራ ጋባችሁን፣ እኮ እኛ ለራሱ በማንኛችሁ እንፍረድ? ማንን ጥፋተኛ እናደርግ? ማንን ተወቀሽ እናድርግ? ሃይሚን ስንል ብሩኬ ይገለበጣል፣ ብሩኪን ስንል ሃይሚን ትገለበጣለች። ተገለባበጣችሁ ብንኩ እንደ አልጨበጣል እያዛላችሁ እና ዞሮ ማለት ነው። በነገራችን ላይ ብሩኪ ሃይሚን ሲናገሩበት እንዴት እንደሚከፋው አያችኋት። ሃይሚ አትወድቅም አለ በቃ፣ አትወድቅም። የፈለጋችሁትን ነገር ብትጥሩ፣ የፈለጋችሁትን ነገር ብታወሩ፣ ሃይሚ የምትወድቅ ልጅ አይደለችም። እኔንም ደግሞ ስለማችሁኝ ከሱሲ ጋር እንደዚህ እዚህ ቦታ እየነው ምናምን ስላላችሁ እናንተን ሲኦል እከታችኋለሁ እንጂ እኔ እዛ ቦታ አልገኝም። ብገኝም ደግሞ የራሴ መብት ነው። ግን እኔ የሚጠቅመኝና የማይጠቅመኝ ነገር አውቃለሁ። የሚጠቅመኝ ቦታ ላይ ብቻ ነው የምገኘው፣ ከሚጠቅሙ ሰዎች ጋር ነው የምገናኘው ብሏል ማለት ነውእና ትልቅ ትምህርት ነው ሰዎችዬ። አንዳንድ ሰዎች ያው እውነቱን ነው በነገራችን ላይ የተናገረው በእነሱ ላይ ኦቨር የምታወሩ ምናምን አላችሁ እነሱ እኮ ይበልጧቸዋል፣ በነገራችን ላይ እናንተ ታወራላችሁ፣ እነሱ ይሰራሉ። በእርግጥ የእናንተም ስራ ነው አነሰም በዛም፣ ግን ያው እነሱ ይደጋግፋሉ። አንዳንዶቻችሁ የእውነት በቃላ አደለም በጣም የምትቃጠሉ ሰዎች አላችሁ። ብሩክ እንዴት እንደዚ ያደርጋል? ከከሊት ሴት ጋር እንዴት ይመጣል? ከከሊት ሴት ጋር እንዴት ይታያል ከሀይሚ ውጭ ምናምን ትላላችሁ። እና ያው እንግዲህ ብሩ ማነች ሀይሚ መታለች፣ መታለች በቃ መብታቸው ነው እነሱ ማለት ነው ዝሮ ዝሮ ግን ከእርስ በርሳቸው ሊበሻሸቁ ይችላሉ እንጂ ሌላ ሰው ግን ማንም ማንንም እንዲናገር አይፈልጉም።